ቦንብ ጣዩ ድራጎን፣ አሜሪካንን ያሸበረው የቻይናው ጀት፣ የአቅም ንጽጽር፣ የቻይናው ጂ10 ከአሜሪካው ኤፍ16። የሰሞኑ የህንድና የፓኪስታን ነገር ለዓለም አንድ አዲስ ክንድ ገልጦ ነበር። ታዲያ የቻይናው ጄንግዱ ጄ አስር ሲ በዚህ ደረጃ ሌታል ፋይተር ወይንም አደገኛ አጥቂ ይሆናል ብሎ የጠበቀ የለም። ምናልባት ራሳቸው ቻይኖች ይህንን ያውቁ ከነበር እንጃ፣ ይጠብቁ ነበር ማለት ግን ይቻላል። ምክንያቱም ፓኪስታን ህንድ ላይ መብረቃዊ ጥቃት ስትፈጽም ለተዋጊ ጀቱ የመጀመሪያው ኮምባት ኦፕሬሽን እና ዶግ ፋይት ከመሆኑ ነውና። በዚህ የአጭር ቀን ውጊያ ታዲያ ጄ አስር ሲ የመጀመሪያ አደኑ የረቀቀ ከሚባለው የፈረንሳይ ራፋል አራት ነጥብ አምስት ጂን ተዋጊ ጀት መሆኑ ደግሞ ዓለምን ያስደነቀ ሆኗል። ይሄ ብቻ ሳይሆን ደግሞ በድብቅ ፓኪስታናውያን እየተመራ ሶስት ራፋል ጀቶችን ወደ መሬት ያወረደ ሲሆን በተጨማሪ ደግሞ ሩሲያ ሰራሽ ሱ 30 ኤምኬአይ እና ሚግ 29 ጀቶችንም አመድ ማድረግ ችሏል። ሰላም የተወደዳችሁ ቤተሰቦቻችን፣ ዓለም ወደ አዲስ ምልከታ አመታለች። የጦር ጀት የሚፈልጉ ሀገራት አሁን አይናቸውን ከሩሲያና አሜሪካ ነቅለው ወደ ቻይና እየተከሉ ነው። ምክንያቱም ከሰሞኑ የቻይና አዲስ የጦር ጀት ተአምር ሰርቷልና። ታዲያ የጦር ጀቱ እንዴት አምስት ዘመናዊ ጀቶችን አመድ አደረገ? ምን የተለየ ብቃት ቢኖረው የማይገመት ሆነ? ቻይና እንዴት ብትሰራው ነው የጀገነው? የሚሉትና በዓለም ገበያ የተወደደባቸውን ምክንያቶች እንዳሰሳለን። አብራችሁን ቆዩ። እሳት ተፊው ድራጎን በሰማይ በህንድና ፓኪስታን ሽኩቻ የተገለጠው የቻይና መብረቅ በጥቂት ቀናት ውስጥ የዓለም የጦር ጀት ገበያ በፍጥነት ተቀይሯል። ህንድና ፓኪስታን አጋግለው የጀመሩት ሽኩቻ ደግሞ የቻይናን አቅም ለዓለም ያሳየና ለሩሲያም ለአሜሪካም አዲስ ተገዳዳሪ የገለጠ ነው። ነገሩ እንዲህ ነው። ህንድ ከፈረንሳይ የገዛቻቸው ሶስት ዘመናዊ ራፋል የጦር ጀቶች ሁለት ሩሲያ ሰራሽ ሱ 30 ኤምኬ አይ እና ሚግ 29 ተዋጊ አውሮፕላኖች እና አንድ ሰው አልባ ድሮን ታምር በሚመስል መልኩ በፓኪስታን ፓይለቶች በቻይና ድንቅ ተዋጊ ጄ 10 የጦር ጀት አመድ ተደረጉ። ዓለም እጁን በአፉ የጫንበት የሁነት ህንድን ከማስደንገጡ በላይ ጦርነቱ እንዳይቀጥል ማድረግ ችሏል። ከቅርብ ዓመታት ወዲህ እንደዚህ አይነት የአየር ላይ ውጊያ ዓለም ላይ ታይቶ አያውቅም። ቀኑ በፈረንጆቹ ግንቦት ስድስት ነው። በካሽሚር ሰማይ የሚደንቅ የጦር ጀት ትንቅንቅ ታየ። በዚህ ቀን ህንድ ፓኪስታንን ለመደብደብ ዘመናዊ የጦር ጀቶቿን ወደ ፓኪስታን ልታስገባ ስትሞክር ፓኪስታን መብረቁን የጦር ጀት አሰማራችባቸው። ታዲያ በፓኪስታን በኩል የተሰለፈው ጄ10 ሲ አደገኛው የጦር ጀት የታጠቀው ቻይና ሠራሽ ፒኤል 15 ሚሳኤል የማይቻል ሆነ። የተለቀቀው ጥቁር ድራገን የጄ 10 ሲ ድንቅ ብቃት። የፓኪስታን ጦር አሁን ላይ ከ20 በላይ ጄ10 የጦር ጀቶችን የታጠቀ ሲሆን በቀጣይ የሚረከባቸውን 36 ተጨማሪ የጦር ጀቶች ደግሞ አዞ እየተጠባበቀ ነው። ታዲያ እነዚህ ድንቅ ጀቶች በቅርቡ የህንድ የጦር ጀቶች ላይ የተቀዳጁት ድል ለአሜሪካ ራስ ምታት የሆነ ሲሆን ለቻይና ደግሞ ትልቅ ገበያ ከፍቶላታል። በተለይም ደግሞ የሚታጠቁት ድንቅ ፒ1 15 ኢ ሚሳይል የተለየ ድንቅ ብቃትን ያጎናጸፋቸው ሆኗል። የህንድ የጦር ጀቶች የመከስከሳቸው ነገር ህንዳውያን ውሸት ነው ቢሉም አሜሪካና ፈረንሳይ ግን ፍንጭ ሰጥተዋል። ጄ10ሲ ማለት ከአምስተኛ ትውልድ የጦር ጀቶች ጋር የሚቀራረብ ብቃት ያለው አደገኛ የራዳር ሲስተም የተገጠመለትና የማይበገር የሚሳይል ሲስተምን የሚጠቀም ሲሆን ፍጥነቱ ሃይፐርሶኒክ የተጠጋ ነው። ከሰሞኑ ለየት ያለ ነገር ለዓለም ካስመለከተባቸው ነገሮች አንዱ ደግሞ የህንዱ የጦር ጀት ራፋል የሚጠቀመውን ዘመናዊውን ቴልስ አርቢ የራዳር ሲስተም መጥለፉና በስርዓት እንዳይሰራ ማድረጉ ነው። ይህ ብቃት ብዙዎቹ እውቅ የጦር ጀቶች የሌላቸው ድንቅ ብቃት ሲሆን በእርግጠኝነት ህንድም ፈረንሳይም ያልጠበቁት ተግባር ነበር። የድራጎኑ ድንቅ ብቃትና ስሪት ይህ አደገኛ የጦር ጀት ቻይና ድንቅ ብቃቷን ብሎም የቴክኖሎጂ የበላይነቷን ያሳየችበት ነጸብራቋ ነው። የተመረተው በውቁ የቻይና መሳሪያ አምራች ቼንግዱ ኤርክራፍት ኮርፖሬሽን ሲሆን ለመጀመሪያ ጊዜ ወደ አገልግሎት የገባው በ2004 ጄ አስር ቪጎሮስ ድራገን በተሰኘው ልዩ ምርት ነበር። በጊዜው ይሄ የጦር ጀት ወደ በረራና የውጊያ ቀጠና የተቀላቀለው የምዕራቡ ዓለም የታጠቃቸውን መሳሪያዎች ለመገዳደር ሲሆን በተለይም ከአሜሪካዊ ኤፍ 16 እና ከስዊድኑ ሳአብ ግሪፔን ጋር በሰፊው ይመሳሰላል። ቁመቱ 16.9 ሜትር የክንፍ ስፋቱ 9.75 ሜትር እንዲሁም ከመሬት ያለው ከፍታ 4.78 ሜትር ነው። በጠቅላላ የጦር ጀቱ ክብደት 9750 ኪሎ ግራም ሲሆን ከፍተኛ ሚሳይሎችና መሳሪያዎች ሲታጠቅ ደግሞ እስከ 19277 ኪሎ ግራም ይመዝናል። ፍጥነቱ ማክ 1.8 ወይም በሰዓት 2200 ኪሎ ሜትር ገደማ ሲሆን በአንድ የነዳጅ ሙሌት እስከ 3200 ኪሎ ሜትር ድረስ ይሸፍናል። ወደ ላይ እስከ 180 ሜትር ድረስ ከፍ ብሎ ማጥቃት የሚችል ሲሆን በሰከንድ 300 ሜትር ድረስ ወደ ላይ በፍጥነት ከፍ ማለት ይችላል። ደብሊው ኤስ 10 ቢ የተሰኘ እጅግ አደገኛ ሞተር የተገጠመለት ሲሆን የጦር ጀቱ አንድ ሞተር ብቻ ነው ያለው። ነገር ግን ሞተሩ ብቻውን 13500 ግፊት አለው። በጠቅላላ 11 የመሳሪያ መታጠቂያ ወሳኝ ቦታዎች ያሉት ሲሆን እንደ ፒኤል 10 ያሉ የአጭር ርቀት ሚሳይሎች እንደ ፒኤል 12 ያሉ ና ፒኤል 15 ያሉ የመካከለኛ ርቀት ሚሳይሎች፣ ጥንቅቅ ያለ ጥቃትን የሚፈጽሙ ቦምቦችንና አደገኛ ባለ 23 ና 30 ሚሊሜትር መድፎችንም ይታጠቃል። እጅግ ዘመናዊ የሆነ የሚደንቅ የክንፍ ዲዛይን ያለው ጂ10ሲ ታዲያ ለአየር ላይ የአንድ ለአንድ ውጊያ እጅግ የሚጠቅም በብዙ አውደ ውጊያዎች ቢሰለፍ ማሸነፍ እንዲችል አድርጎታል። ከዚህ በተጨማሪ ደግሞ የጦር ጀቱ ከአየር ወደ አየር እየተወነጨፈ ያጠቃል፣ የምድር ላይ ታርጌቶችን ያወድማል፣ ጸረ ሚሳይል ሲስተሞችን ያደባያል። የጦር ጀቱ ከሚታጠቃቸው መሳሪያዎች መካከል እጅግ አደገኛ ቦምቦች፣ ጸረ መርከብ ሚሳይሎች፣ ሮኬቶች ና አደገኛ ፒኤል 15 ኢ ሚሳይሎች ይታጠቃሉ። ጂ አስር ሲ ታዲያ ተሻሽሎ ብቅ ያለው በ2015 ሲሆን የረቀቀ ኬኤልጂ የተሰኘ የራዳር ሲስተም ተካቶለት ነበር። ራዳሩ ታዲያ ከ120 እስከ 200 ኪሎ ሜትር ድረስ ማሰስና ጠላትን መለየት የሚችል ሲሆን፣ የጦር ጀቱ በአንዴ የተለያዩ ታርጌቶችን እንዲለይና እንዲያጠቃ ያደርገዋል። በተጨማሪ ታዲያ የጦር ጀቱ የረቀቀ የግንኙነት መሳሪያ እንዲኖረው ታስቦ የዳታ ሊንክ ሲስተም የተሰራለት ሚሳይል ሲመጣ የሚያሳውቀው ማንቂያ የተገጠመለት ነው። የጦር ጀቱ የፓይለቶች ኮክፒት የሚደንቅ እይታ ያለው በሰፊው ማሳየት የሚችል ሲሆን ይህ ደግሞ ከአሜሪካ የጦር ጀቶች የተለየ ያደርገዋል። የቀደሙት የጦር ጀት አይነቶች የሩሲያን ኤኤል 31 ኤፍ ሞተሮች ይጠቀሙ የነበረ ሲሆን ከቅርብ ጊዜ ወዲህ ግን ቻይና የራሷን ሞተሮች መጠቀም ቀጥላለች። የአቅም ንጽጽር የአሜሪካው ኤፍ 16 ከቻይናው ጄ 10 ሲ እዚህ ዓለም ላይ ተሰርተው ከነ ድንቅነታቸው ከዘለቁ የጦር ጀቶች መካከል ኤፍ 16 ዋነኛው መሆኑ የሚካድ አይደለም። ነገር ግን በአቅም ደረጃ የላቀ ተገዳዳሪ ከወደ ቻይና እየመጣበት መሆኑ እውን ሆኗል። በፍጥነት ደረጃ የተሻለው ኤፍ 16 ሲሆን በሰዓት 2250 ኪሎ ሜትር ገደማ ይወነጨፋል። የጂ አስር ሲ ፍጥነት ግን በሰዓት 2178 ኪሎ ሜትር ነው። ነገር ግን ደግሞ በውጊያ ጊዜ የቻይናው ድራጎን 1250 ኪሎ ሜትርን በሰዓት የሚሸፍን ሲሆን ኤፍ 16 ደግሞ በተመሳሳይ ሰዓት 560 ኪሎ ሜትር ብቻ ይቀስፋል። ከፍ ብሎ በመብረር በኩል ደግሞ የቻይና ወደ ላይ ወደ 18 ኪሎ ሜትር ከፍ ሲል፣ የአሜሪካው 15 ኪሎ ሜትር ከፍታን ብቻ የመያዝ አቅም አለው። በርዝመት ጂያስር ሲ በአንድ ሜትር ገደማ የሚተልቅ ሲሆን ተመሳሳይ የክንፍ ስፋት አላቸው። በክብደት በኩል ደግሞ ኤፍ 16 ቀለል ያለ ሲሆን ክብደቱ 8570 ኪሎ ግራም ብቻ ብቻ ነው። የአሜሪካው ኤፍ 16 ታዲያ የሚጠቀመው እውቁን ፕራት ኤንድ ዊትኒ ኤፍ100 ሞተር ሲሆን 13380 ኬጂኤፍ ትረስት አለው። በተወሰነ መልኩ ደግሞ የቻይናው ድራጎን የተሰኘው የተሻለ ሞተር አቅምን ተላብሷል። በትጥቅ በኩል የቻይናው 11 የተለያዩ ትጥቆችን መታጠቅ እንዲችል ሆኖ የተሰራ ሲሆን፣ ኤፍ16 ግን ስድስት ወሳኝ የመታጠቂያ ቦታዎች ብቻ አሉት። ያም ሆኖ ግን አደገኞቹን ኤአይኤም 9፣ ኤአይኤም 120 እና ጄዳም አደገኛ ሚሳይሎችን ይታጠቃል። በጠቅላላው ሁለቱም የጦር ጀቶች ተመሳሳ የሚባል ተቀራራቢ ብቃትና ችሎታ ያላቸው ተዋጊዎች ናቸው። ለዛም ነው ዓለም ቻይና አሜሪካን እያስደነገጠች ነው የሚለው። የቻይናና ፓኪስታን ጥብቅ ወዳጅነት በመሳሪያ አቅርቦት በኩል የጂ አስር ፕሮጀክት ቻይና የማትደራደርበት ድንቅ ፈጠራዋ ሲሆን መነሻ ያደረገችው ደግሞ የእስራኤልንና የሩሲያን የጦር ጀት ትምህርቶች ነበር። ከዚህ የተነሳችው ቤጂንግ ታዲያ በ2008 ጨርሳ በራሷ ያመረተችውን ጂ አስር ቢ የተሰኘ ተዋጊ ለዓለም አስተዋውቃ ነበር። ፓኪስታን ደግሞ የቻይና ጥብቅ ወዳጅና የመሳሪያ ተረካቢ ስትሆን ቻይና ከህንድ ጋር ባለባት ሰጣ ገባ ምክንያት ፓኪስታን የበለጠ እንድትጠነክር ትሰራለች። ታዲያ የቻይናን የጦር ጀቶችም ለመጀመሪያ ጊዜ በ2021 ና 2022 የገዛችው ፓኪስታን ነበረች። በዚህም ታዲያ ከ82 በመቶ በላይ የፓኪስታን ትጥቆች የሚመጡት ከቻይና ነው። ታዲያ ፓኪስታን ያላት ይሄ ጂ10ሲ ተዋጊ ብቻ አይደለም፣ ጄኤፍ 17 ቱንደርን ጨምሮ አደገኛ ድሮኖችም ጭምር ናቸው። አዲሱ የቻይናና አሜሪካ ትንቅንቅ በቦምብ ጣይ አውሮፕላን ዘርፍ በዚህ ዓመት ዢያን ኤች ሁለት የተሰኘ የቻይና የላቀና የመጀመሪያው ቦምብ አዝናቢ አውሮፕላን የወጣ ሲሆን ወደ አገልግሎት የገባው በዚህኛው ዓመት በ2025 ነው። በዚህም የቻይናውን ፒፕል ሊበሬሽን አርሚን የአየር ኃይል ብቃት ወደ ሌላ ከፍታ አሸጋግሮታል። ይሄ የጦር ጀት አስደናቂ ጉልበትና ብቃት ያለው ሲሆን ባንዴ ወደ ሀያ ቶን ክብደት ተሸክሞ በአንዴ ነዳጅ ሙሌት እስከ 8500 ኪሎ ሜትር መሸፈን ይችላል። በተጨማሪም ኤች 20 የኒውክለር ቦምቦችን ታጥቆ ጥቃት ማድረስ፣ ሃይፐርሶኒክ ሚሳይሎችን ማስወንጨፍና የፓስፊክ ውቅያኖስን በብቃት አቋርጦ ታርጌቱን ማውደም ይችላል። የማብረሪያ ክንፉና አብዛኛው ዲዛይኑ የአሜሪካውን ቢ2 ስፕሪትን አደገኛ ቦምብ ጣይ የሚመስል ሲሆን እነዚህን ተመሳሳይ ዲዛይን ያላቸው አውሮፕላኖች ታዲያ ከሌሎች የጦር ጀቶች የተለየ አሰራር አላቸው። የተለመዱ አይነት አውሮፕላኖች ዋናው የአውሮፕላን ክፍል ሁለት ክንፎችና ከኋላ በኩል ሶስት ማረጋጊያዎች ወይም ስታብላይዘርስ አሏቸው። ክንፎቹ አውሮፕላኑን በቀላሉ በአየር ለማንሳፈፍ ሲያስችሉት፣ አብራሪዎቹ የክንፎቹን እና የማረጋጊያዎቹን ተንቀሳቃሽ ክፍሎች በመቆጣጠሪያቸው አማካኝነት በመነካካት ይዘውሩታል። እነዚህን ተንቀሳቃሽ ክፍሎች በመነካካት አየር በአውሮፕላኑ ዙሪያ የሚዘዋወርበትን ሁኔታ በመቆጣጠር አውሮፕላኑን ከፍ ዝቅ እንዲሁም ሁሉንም አቅጣጫ ለመቀየር ያስችሉታል። ማረጋጊያዎቹ ደግሞ አውሮፕላኑን ከፍታ እንዲጠብቅ ያደርጉታል። የኤች 20 ና የቢ ሁለት ቦምበር ጀቶች ግን ክንፋቸው ከሌሎች የአውሮፕላን ክንፍ አይነቶች የተለየ ነው፣ አንድ ትልቅ ክንፍ ነው። ይህ የክንፍ ዲዛይን አውሮፕላኑን በጣም ቀልጣፋ ያደርገዋል። ይህ ቅልጥፍና ነው አውሮፕላኑን ረጅም ርቀት በአጭር ሰዓት ውስጥ ለመሸፈን የሚያስችለው። ኤች 29 ቦምበር በጣም ፈጣኑ አውሮፕላን አይደለም። ከድምፅ ፍጥነት በትንሹ ያንሳል። ትልቁ የኤች ሀያ ቦምበር ብቃት ረጅም ርቀት መሸፈኑ ላይ ነው። በአንድ የ8500 ኪሎ ሜትሮች በአንድ ጊዜ የነዳጅ ሙሌት መሸፈን ሲችል 13500 ኪሎ ሜትሮች ደግሞ አንድ ጊዜ አየር ላይ የነዳጅ ሙሌት በማድረግ መሸፈን ይችላል። በዚህ ረገድ ከአሜሪካው ቢ2 ቦምበር በመጠኑ የሚያንስ ሲሆን፣ የአሜሪካው ቦምበር በአንድ የነዳጅ ሙሌት እስከ 11500 ኪሎ ሜትሮች መሸፈን ይችላል። በእርግጥ እንደ መጀመሪያ ሙከራ ነገሩ በቀላሉ የማይታይ የገዘፈ እምርታ የታየበት ነው። ኤች 20 ቦምበር ጠፍጣፋ ነው። ይህ ጠፍጣፋነቱ ከጥቁር የቀለም ቅቡ ጋር ሲዋሃድ በጨለማ ለማየት አዳጋች ያደርገዋል። ቀን ላይ ራሱ ከሰማዩ ቀለም ጋር ሲዋሃድ አውሮፕላኑ ወደየት አቅጣጫ እየበረረ እንደሆነ ለመለየት አዳጋች ያደርገዋል። የዚህ ምክንያቱ ደግሞ ኤች ሀያ ቦምበር በጣም ዝቅተኛ የሆነ ጭስ የሚያመነጭ በመሆኑ ነው። ይሄ አዲስ የቻይና ብርታት ካደገኞቹ አህጉር አቋራጭ ሚሳይሎች ጋር ሲሰለፍ ደግሞ ተጨማሪ የአሜሪካ ራስ ምታት ይሆናል። የተወደዳችሁ የሰሞነኛ ቤተሰቦች ለዛሬ ያሰናዳንላችሁን ዝግጅት በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም